ቅድም ተነግር ዛሬ ዘግቼውን ያው አልኩት፣ ማለት እግዚአብሔርን አንተ ሪከርድ ሲላክ በጣም ተጨማልቀሃል። በነገራችን ላይ ገና ለገና ባለመምጣት ማሲ ትቀየመኛለች ያለች ብለህ ከሆነ ተሳስተሃሉ። ሌላስ ናቸው ሽ

ፕሮግራሙ ሐሙስ ነው። ሐሙስ እንዳትቀር ስለው ምንድን ነው ያለኝ? እሺ እናቴ ይመጣሉ ያለኝ። ልረሳ ይችላል። ጠርታኛለች፣ ግን ልረሳ ይችላለሁ። ከማንም ሰው ጋር ስትጣላ፣ ከማንም ሰው ጋር እኔ ችግር የለውም፣ ከማንም ሰው ጋር

እስኪ እንኳን እኮ ለአንተ ክፉ የሚያስብ ልጅ አይደለም። አንደኛ ሲጀመር ውስጥ ያለበት ልጅ አይደለም፣ እመቤቴን ነው የምልህ። እና ደግሞ አካውንቱ በቄ ጋ እንኳን አይደለም፣ አካውንቱ የስራ ስልክ ላይ ነበረ። ኢሜሉ ፎርጌት አድርገውት ሌላ ነገር ጭነውበታል። ኢሜይልህንና ፓስወርድህን አንተን አውቀህ ቲክታክህን ሌላ ነገር መቻል አለብን። ለምንድን ነው ከሌላ ነገር ጋር የምታገናኘው። ኡስማን ግን በቀደም ምንድነው ለእኔ ቃል የገባህልኝ? እንዲሁም እናያለን እስኪ

አንተ ነገር ችግር ላይ ብት ብትራ ብትጠማ በቂም የሚጨክንብህ ልጅ አይደለም። ገባ ሴራሆናሴዘገናልሱን ብቻ ነው ብዙ ሰው ይበድሉ ይችላሉ። ግን ሰው ግን በእንጀራ በሆነ ነገር ሲመጣብህ ግን የመጨረሻ በምንም አልመጣብህም። እማቤቴን በምንም አልመጣብህም። የራስን ጥፋት ሰው ላይ አትደፍድፍሽ

እኔ በቀደመ ታውርችሃለሁ አይደል? ኡስማን ታርፋለህ ወይስ አታርፍም? እኔ ግን ግራሴ ያለሁት ትተዋለህ ወይስ አትተውም? መልስ ብቻ ስጠኝ። ምንድን ነው ማመዛቻ? ማን የሚያስፈራኝ አይችልም። እውነቴን ነው። ኦኬ፣ ማንም ዋ ካቷም፣ ከዚህ ወር በልጁ ነገረሽ፣ በእሱ ምክንያት ማዕቀብ ተወርጅብኝ ከሆነ አንድ ነገር። ማዕቀብ አይደለም ነው። የምን ማዕቀብ ነው? ስለምናባ ማዕቀብ ነው የምታወራው? በልጁ ምክንያት በልጁ ምክንያት አይደለም። በቃ ምንም አይነት ነገር ውስጥ እንድትገባ አልፈልግም፣ ከማንም ጋር እንድትጣላ

አርፈ ተቀመጥ። አትጫማለህ። አርፈ የላክልኝ ቅባት አልቋል። ስራ አንስራ በል ስማ፣ የምትለን ስማ። እናንተ አትገፋቱ፣ እያየኋች ነው። አታስፉት። ኡስማን የቀረበትን መንገድ በደንብ ጠንቅቄ አቃለሁኝ ላይ እንደውም እንዲመጣ አልፈልግም ትላንትና ኡስማን እንዲመጣ የምፈልገው እሁድ ነው እሁድ እንዲመጣ እሁድ እዚህ እኔ ጋ የሚመጡ ሰዎች ስላሉ እሁድ እንዲመጣ ትላንት እንደውም አለመምጣቱ እኔ ደስ ብሎኛል ቢመጣም ደግሞ ይጣላ ነበረ አታውቆትም ኡስማንን ባካል ስለዚህ ለዛ ሆና ልክ እኔን መጥፎ ነገር እንዳለ እንደሰደበኝ። አንድ አሚራ የምትባይ ሪከርደር አለሽ። እንደ አሚር እግዚአብሔር ህይወትሽን የተጣበቅ ያድርገው። ወሬ አታቀሳስሪ፣ ጥሩ ሪከርደር ሁኝ። አሁን እኛ እነ ቤቢን ሌሎቹን የምንወዳቸው ቆሻሻ ነገር ንክ እኮ ነው። ያልጠራች ሞት ይጥራሽ፣ እንደው ሞት ይጥራሽ፣ ወደ ሰማይ ቤት ሞት ይጥራሽ። አታጋጊኝ ምንም እነሳው እኔ ከነሳሪ ከነሙኒት ምናምን የሚቀርበኝ ሰው የለም። አይደለ እነሱ ሱቁን ሳያዩት ኡስማንንና ረዋንን ጠርቼ ሐሙስ እንደሆነ ፕሮግራሙ ጠርቻቸው ሱቁን ከፍቻ ሳይቸው እመቤቴን እንዴት ደስ እንዳለ እንደው ሐሙስ እኮ ማን ማን ነው የምትጠሪ፣ ሁሉንም ስለው ከዛ እሱ እንትን አለ። ስለዚህ ምንም ነው ኡስማን መሲን ተናገራት ምናምን ነገርኳቸው። ቢሰድበኝ ፀያፍ ስድብ ቢሰድበኝ ኡስማንን አልተወውም እኔ አልቶ ልጄ ነው። አሁን እዚህ ጋር ብጠራ፣ አረ ማዘሯ እንደዚህ እንደዚህ ብሎ እንደሚያስቀይስ አውቃለሁ። ለዛም ነው ዝም ያልኩት። ና እየመጣችሁ እንትን አትበሉ። ከማንም በፊት የተጠራው ኡስማን ነው። ከማንም በፊት የጠራውት ኡስማንን ነው። ናብዬው ግን ከረዋን ጋር መጥተው ሱቁን መጀመሪያ ያዩት እነሱ ናቸው። ግን ገልብጣችሁት፣ ወሬውን ሰውና ሰውን አታጣሉ። ሰይጣን ብቻ ነው ከሰው መጣላት እንትን የሚለው። እንደውም እኔ ዶክተር እንደውም መስዬ አልጠራሽውም እንዲ ብላ አዳረቻው። ለሰ በቃ ነገሩን ያላጋጋለው ዶክተር ነው። እንደውም ሪከርዱን ላከልኝና ነገርኩት፣ ጻፍኩለት። ከዛ ቀድሞ ማኩረፉ ነው ኡስማን እና ነገሩን አካብዳችሁት አትለጥጡት። እንዲያውን አስባችሁታል። ኡስማን ያንን ተናገረ ተናገረብዬ፣ እኔ ኡስማን መልስ ልሰጠው ነው አልሰጡም ወቶ ወቶ ራሱ ቢሰድበኝ እኔ መልስ አልሰጡም። ደግሞ አያደርግ አይሰድበኝም። የተናገረባትን ያችን አሁን ኡስማን ምን እንዳናደደችው እኔ ነኝ የማውቀው። ቢናደድም ደግሞ ይናደድ። እኔ ኡስማን ከሁሉም ሰው ጋር ሰላም ሆኖ ፍቅር ሆኖ ገባችሁ። ተሮች አያገባችሁም። እንኳን አልሄደም ምክንያት ይኖራል ምናምን ብላችሁ የመለሳችሁ አላችሁ፣ አቦ ጌታ ይባርካችሁ። እና እንደዛ ነው ወንቱን ተብሎ ጉድ የሚለው እሱ ነው እንጂ ምንም የለም። ምን ጉድ አሁን ኡስማን ጋር ምን ጉድ ይኖራል? ምን ጉድ ይኖራል? ወሬቱ ወደ የሚገባው አንዳንዱ ደግሞ እንደ ቆርቆሮ ጭንቅላቱ ላይ ቁቁቁ ካላድራሽ የማይገባው ሰው ደግሞ ስንት አለ። ይምነ ኡስማን ከማንም ጠላቴ ብሎ የሚይዘው ሰው መኖር የለበትም። ከሁሉም ሰው ጋር ሰላም መሆን አለብት። ይህ ማምን ሰው ነው። ካልሱ አንቺ ቦርሰ ይሄ መጨማለቅ ነው። በነገራችን ላይ እናንተ ሰው ያወራውን ነገር ተቀብላችሁ ማሲ ኡስማን ደሃ ስለሆነ ነው ያልጠራችሁት። አያችሁ፣ ይሄ ነው በቃ ብልግና ነው። አካውንቱን አልወሰደበትም። በቃ በቄን ደግሞ ቀርባችሁ ስታዩት በጣም ጥሩ ሰው ነው። መብርሃንን ነው ብላችሁ፣ እኔ እንደዚህ እንኳን ሰው ተናግራችሁት ድምፁ እንኳን አይሰማም። አጠገቡ እንኳን ቁጭ ብላችሁ ጥሩ አይደለም። እንደገና ደግሞ አካውንቱን በቂ አልወሰደበትም። አሁን እንደው የእሱን አካውንት አምስት መቶ ምናምን ሺ ያለው ልጅ የእሱን አካውንት ይህንን የማይረባ የቲክታክ አካውንት ራሱ ስልክ ላይ ሌላ ስልክ ላይ እንትን አደረገው፣ ያንን ስልክ ጥሩ ወጣ። እነሱ ደግሞ ፎርጌት አድርገው ሌላ ስራ እየሰሩበት ነው። ፓስዋርዱን እና ኢሜሉን የሚያውቀው ራሱ እስማን ነው። ይህ መጫማለቅ ነው በነገ ነው በቂ እንኳን ለሱ መጥፎ ነገር የሚያስብ ልጅ አይደለም። እናንተ ደግሞ የኔን ፎቶ እያደረጋችሁ መሲ ስላልጠራችሁ ነው። ሰማችሁ? እውነቱን አይደለም። ከማንም በፊት በሩን ከፍቼ ያሳየው ጥስ ማለት ነው። ረዋንን ጠይቋት። ኦኬ እንደሆነ ስለ ወይ መልሽልኝ፣ ችግር የለም እሱ ከነገንዘው ከነገንዘው ቁጭ ብለዋል። እምቢ አለኝ። በጋምላካት ጻቂ ሳትቸሻለሁ። ጋይስ፣ እዚህ ያላችሁ ይሄ ፎሎው አድርጉት። ገጠመ ይሄ ደግሞ እንዳታስገቢው፣ እኔ እስከምወጣ እንዳታስገቢው። ይሄ ዘበኛ ዘበኛ እዛ የለ የተራረፈነት ለመ ለብሶት ነው። አንቺ ማሲ የምትባይ ልጅ እኔ እንደዚህ አይነት ሰው እንዲሆን አላቅም። ባልጠፋ ገጸ ባህሪ የዘበኝነት ገጸ ባህሪ ሰጠሽኝ፣ ታሰድብኛለሽ። አሁን ይኸው ልጅ በአንቺ ምክንያት ዘበኛ እየተባልኩ ነው። ለሁሉ መርጠሽ ለእኔ የዘበኝነት ገጸ ባህሪ ለምን የሰጠሽው? የመን ሆ ዘበኛ የሚመስለው የመዳብ ቅመሞች ናቸው ማሲ ዘበኛ አርጌ ብሎ በውስጥ ጽፈውልኝ። ይኸው የሚስቁት እንዳለ በውስጥ ጽፈውልኝ። እኔ የዋህ ነኝ። እኔ መቻወኩኝ የሁላ ጣጣ እንደሚመጣብኝ እነሱ ናቸው ዘበኛ። እንደውም የአንቺ ሞባይል ስልክ ቤት በውጭ ዘበኝነት ያምራል። እንደውም ነቱር የለን ፉቅ ለፉቅ እየጠረገ እዛ ቁጭ ብለው ዘበኝነት አለም እንደ ዘበኛ፣ እንደውም ክብር አለው የአንቺ ቤት ለዛው፣ የአንቺ ቤት ለዛው እኔም እንደዚህ እንዳሴር ሽብኝ አልገባኝም ነበር። በጣም ሌቭል ነው ያወረድሽብኝ። ወንድሜ ወንድሜ ብለሽ ሰራሽልኝ እ የመእናሎጣያዘንኩትኝ እነነለመጣም እናንተ የመዳም ቅመሞች በጣም ነው ያዘንኩባችሁ። ሀቢብን እንደዚህ አድርጊው ብላችሁ ድራማ ሰራችሁብኝ። በነብሴ ተጫወታችሁ ሄድባቸው። በቃ በቃ። እውነት በጣም ነው የተሰማኝ። የሚስቁት እንዳለ እዚህ ጋ የሚስቁት እንዳለ እነሱ ናቸው። ያው በውስጥ የጻፉልኝ ሁሉም ያው እኔ እውነት እኔ እንደዚህ አይነት ነገር ከአንድ አንድ ሀቢብ ሴኩሪቲ ነው የሚያምርበት አለች። ምን አለ ሴኩሪቲ ነው ዘበኛ ለምን ይላሉ? እውነት የመጣ ቀማሞች ግን በጣም አስመሳይ ናቸው። እንዴት በውስጥ መታችሁ ለእኔ ትጽፉልኝ አላችሁ። ሀቢብን ዘበኛ አድርጉ ብላል ወንድማችሁ አይደለም። እሱም ታዩ፣ አሁን ታዩ፣ አንቺ ታዩ። ወደ እነሱ ታላክ ኪፈልገች ነው ራስሽ ቀምረሽ ያስቀመጥሽው ነገር ነው። እኔ አሁን የመጣሁት አንቺ ጋር ይሄ ሰለሞን የሚባለው ልጅ የሰራው የሰራብኝን ሰለሞን የሚባል ልጅ የሰራብኝን ቪዲዮ ያጥፋልኝ ንገሪው ሀቢብ። ያው ልክ ቢያንስ ከሶስት መቶ ከሳውዲ አረቢያ ሀምሳ የመዳም ቅመም ከቤሩት ሀምሳ ከዱባይ ወደ ሁለት መቶ ሀምሳ የሚሆኑ የመዳም ቅመሞች ናቸው። ደውለው ለእኔና ለሶል ሀቢብን እባክሽ በዘበኝነት መልክ ስሪበት ብለው ከጀርባ ሴራ ያሴሩ ብቅ እነሱ ናቸው። እኔን ቅጩ ነው የምነግር ሂድባቸው። እኔ ያሌዳ አንቺ እኔ ዛኔ ስለማውቅሽ ነው ፉዚያ የምትባይ ልጅ ግን የምትከበር ይሻልሻል። ኮሜንት ላይ የሄደሽ እከደከ የምትዩ ነገር እኔ በየዋህነት ነው ያጠቃችሁ። እዩሊ ማለት ነው ቀለበት ሪንጎ እዩሊ ማለት ነው። እዩላት ቀለበት ሪንጎ እዩላት ጅንኖ አ አየ ነው አየ ነው ሪንጎ አየ ነው ጀነራል ራሱ ጀነራል ራሱ ምን አለ መሰለህ፣ ከታች መጥቶ ይስቃል ይሄ ተንኮለኛ። ምን አለ መሰለህ፣ ውስጥ ገብቶ ስማኝ፣ ጀነራል ማሲ ያለኝ ስለው በእናት ሻቢብን ቪዲዮ ላይ ያየውት መሰለኝ። ከቻሽ ለምን በዘበኛ መልክ በኢትዮጵያዊ ዘበኛ መልክ ለምን እንዲሰራ አታደርጊውም? ማለት ይሄው። ችግር የለውም እናንተ እርስ በርስ ተመሰጣጣራችሁ ቢኝ ነው። እኔም ያዋህ ነኝ። ምን አቃለው ከዘራ ነበር የቀረው። ከዘራውስ ምን ነው

ዜዶ አትረሽብኝ አልደረስኩብሽም ስነ ስርዓት ያዥ ሪ ነው የተሰጠ ስታሴሪ ነበር አንቺ ነች እችናት ደግሞ መሲ የምትባይ መሲ የማትሻሻይ ሰው ከዛ ድረስ አትመጥተሽ ዘበኝነት ተቀነጋግረች ነው አይደለም እነዚህ የመዳም ቅመሞች ከኮመንት ወጥተው ጭራሽ በውስጥ መስመር ሴልስ ብለሽ የጠራሽኝ ሴልስ ነው ማድረግ ብለሽ የጠራሽኝ እኔ እነሱ ናቸው እንዴ ነው ማልቸው በውስጥ ዘበኛው እያሉኝ አይደል እንዴ ጠርካን እዚህ ዘበኛ አደረገችኝ። አሁን አስጠፊልኝ እስፔሻሊ የዱባይ የመዳም ቅመሞች ናቸው ዘበኛ ይሁን ብለው ከጀነራ መሲ፣ ቆይ መሲ ያምርበታል። ማርያምን ሶላ ሲፈተሽ ያምርበታል። አንዳንድ ሰዎች ደግሞ ሲፈቱሽና ወንበር ላይ ቁጭ ብሎ ዱላዋን ሲይዙ በስመ አብ፣ በቃ ሄደች። ያቺ ፊልም ተሰርታለች። ችግር የለውም። እኔ የምገትርሽ ቦታ ገትርሻለሁ። እሺ፣ መሲ ግን እኔ በዚህ ልክ አልጠበቅሽም። ሴልስ ብለሽ አጓጉተሽ አስመጥተሽ እናንተ ቆይ፣ ቆይ፣ ሀቢ አንቺ ደግሞ ለካ ኬዙ አረቄ ነው። ዘበኛ ለካ ሲነግሩ ዘበኛ ነው።

ቢ መዳም ቅመሞችን አምኜ ቪዲዮ ማሰራት እንጂ እናንተ እኔ ደግሞ ከሐቢብ እና የመዳም ቅመሞች መጣላት አለባችሁ መስማማት ያለባችሁ ደግሞ እናንተ ናችሁ። በውስጥ መጣችሁ የመከራችሁ መጣላት እንደ ሀገር ነው። መበጣበጥ ያለባችሁ ሳውዲ አላችሁ ዱባይ ካሉት ጋር ዱባይ ያለችሁ ቤሩት ጋር መናከስ አለባችሁ። እኔ ራሱ ሴራ ሴርባችኋለሁ። ከዚህ በኋላ እናንተ ሰላም እኛን ብቻ እያናከሳችሁ ስራ ትስሮ ግን ደግሞ ሲጀመር ሀቢብ ዘበኛ እንዲሆን የዱባይ የመደምቅ መሞች ሴራውን ያሴራችሁት በጉሩፕ ተመካክራችሁ በኢሞ ጉሩፕ። ከፈለገ መረጃ መጣለታለሁ፣ መረጃ አቀርባለሁ። ከፈለ የሆነ ጉሩፕ ክሬት እናደርግና መደምቅመሞች የሚል እሱ መረጃ እናቀርባለን። ኦኬ አዎ ማሲ ወይዬ ልክ ከላይ ስትወጪ ደውዪልኝ፣ እሺ? ማለት አጀንዳ፣ ትኩስ አጀንዳ እንዳልሆንብሽ እሱ

ምንም ጸብ ያለ ነው፣ ናቹራል ነው። መጣላት ያለ ነው፣ አለመስማማት ግን። በዚህኛው ክፍል ሰው ልጅ ዘግቶ ሲወርድ ግን በሰው ላይ የሰው እንጀራ ማለት እኮ ነው። ስቶክ ማለት እኮ ነው። ሪስክ እኮ ነው። ስለነበረኝ ነው ነው። ተይኝ ተይኝ፣ እንደዛ ነገ እናቴ ትጨፍር ታኛለች። በትልቁ አካውንት ማርያም እንደ ወንድሜ እንደ ወንድሜና አንድ እህቴ ኦሮሞዎች ሊያገቡ እኔ ተጠርቻለሁ። የክብር እንግዳ አንደኛ፣ አንደኛ የክብር እንግዳ። እዛም እርቻ ነው። አዎ፣ የዛም እርቻ ነው። የኦሮሞ ልብስ ለብሼ ነው የምገባው ቀጥ ብዬ አዎ እንትኑን ማርግ ይሄ አላባሹ አለ ሁሉ ተዘጋጅቶልኛል። ተዘጋጅቶልኛል። ይሄው ተዘጋጅቶልኛል። ሁሉ ነገር፣ ዳንስ ነገር፣ ዘይቁጣም ስለ ልብሱን ተዘጋጅቶልኛል። የክብር እንግዳ ላይ በማርያም ያችን ነገር በይልኝ፣ በማርያም በሞተኝ አራለለምተኝ ስጭኝ፣ ያ ጊፍት በዚህ በዚህ ጊፍት ስጭኝ

የመዳም ቅመሞች ጦርነት በጣም መፋፋም አለበት። ከአሜሪካኖች ጋር ሆኜ ነው የምነሳባችሁ። ሀቢብና የመዳም ቅመሞች አሜሪካን ካሉ የአሜሪካን ቅመሞች ላይ ሆኜ ሴራ ስሬ መጣላት አለባቸው። አሁን የመዳም ቅመሞች የሚል ሎጎ ይዘጋጃል። ከዛ በኋላ የሀቢብ ፎቶ እናንተ ናችሁ ዘበኛ እንዲሆን ሀቢብ ላይ ሴራ ያሴራችሁበት፣ ሀቢብ ምላሽ ሊሰጥ ይገባል። ሀላስ ሀቢብ ምስኪን ነፈር መጣላት አለባችሁ። አሜሪካ አሜሪካን ያላችሁ እስኪ ልምጣና እዛ ትቀጥርኛለሽ። ሞባይል ቤቱ ማርያም ላይ ጋይስ፣ ሎስ እንዴ፣ ዱባይ ወደ ዱባይ ንገሩ። ወርቅ እኮ ናት። ምን ሆነሽ ነው? ጋይስ ንገሩኝ ዱባይ ይሻለኛል። ቤይሩት ንገሩኝ። እሺ፣ ዘበኝነት አይደለም ታዲያ፣ እዛ ሞባይል ቤት ለመሸጥ ነው። ማሲ፣ ከጎንሽ ነን። የእነ ሀቢብ ጦርነት ነው ነው የመዳም ቅመሞች እና የሀ ሀቢብ ተጣልተዋል። ሀቢብ ላይ ዘበኛ እንደሆነ ያሴሩበት የመዳም ቅመሞች ናቸው። ታላቅ ነው፣ ዋጋ አለው። አዎ ዱባይ ከሄድኩ እኮ ማስታወቂያ አምሰራለሁ። እዚህ እኮ ማስታወቂያ አይደለም ሊያሰሩኝ፣ ሊያሳብዱኝ ትንሽ ነው የቀራቸው። ሊያሳብዱኝ ትንሽ ነው ማርያም። ቤሩት ይሻላል። አንተ ማጥራቶች ናቸው። እዚህ እንድንከና ብክን እንድቀር ነው የምትፈልጉት ወይ? ኢትዮጵያን ያለው ስልክ ፈልጌ

እማቀአረቁልኩኝ ስሙልኩኝ የሚገርም ነው፣ የሚገርም ነው፣ የሚገርም ነው አሉ። እናትና ልጅ ዘመን አንዳንድ ቀን ሰው እንዴት ደስ ይለዋል? ሰው ሲጣላ ሰው ሲ እንትን ሲለው ይብላ። ታረቁን ያልኩት አርፈሽ ተቀመጭ አርፈሽ። እንደዚህ የሚታረቁ ይታረቁ፣ ወንድምና ወንድም ይታረቁ። ሰላም ጥሩ አይደለም አቡካን ነው። አዎ መታረቅ፣ መስማማት ወንህ ሰላም በሰላምን የሚያህል ነገር የለም። አንዳንድ ሸይጣኖች ደግሞ አሉ፣ ሰው ሲጣላ ደስ የሚላቸው ሲታረቅ የሚያማቸው አሉ። የሰው ላይ ማ ነው ሰላም ነው። ዋናው ግንኙነቱ ምንድን ነው? ተጋባችሁ እንዴ? ምን ጥፋት እየበዛብን ነው? እስኪ የወንዶች ጉዳይ ደገፍ አድርጉለት። የምን እንቅፋት ነው ደግሞ ምን አገባቸው? በመካከላችሁ አንዳንድ ወንዶች አሉ እንደዚህ ፈጠርና ያሉ ይመጣሉ ደግሞ ወንዶች፣ አንተ እንዴት ከኋላችን መጠ እንዴት ኡስማን ቀደምከን የሚሉ አሉ እና ታዲያ ስትንከረፍ ሆነ አትለው በጣም የሚገርም ነው። እና ዱዋር ጉልን እስኪ አቡሃን ነው አንተ ደግሞ እስኪ ወንድማችን ይሄናል ቀሚስ ዋላችሁ ኡስማን ቤት ሰርጌ እየደረሰ ነው። ሞቅ ሞቅ አርጉት፣ ሞቅ ሞቅ አርጉት። ያ ነው እኔ ጋ ማር የቅርብ ቀን ነው። ሰርጉ በቅርብ ጊዜ ነው። እሷ የጠለበች ሰርጉ መቼ ነው? ሰርጉ አልቆረጥንም ግን፣ በቅርብ ጊዜ እናርጓለን ብለን እናስባለን። እንዳፋርሰዋችሁ በቅርብ ጊዜ አድርጉት። አዎ ሲረዝም ደስ አይለኝም። ምን አጠርና፣ ምቀኛ እና ሸረኛ ይቻልም። ምን ምናሆን አንተ ጋ አለው። ምን እየሸጥክ ነው አለው